ሰበር ዜና፦ ቢሊየነሩ ኢላን መስክ ከትራምፕ አስተዳደር ራሱን አገለለ። ኢላን መስክ ከትራምፕ አስተዳደር ራሱን ማግለሉን አስተዋውቋል። ማስክ በሺዎች የሚቆጠሩ የፌዴራል መንግሥት ሠራተኞች የተባረሩበት የዶጅ ንቅናቄ ኃላፊ ነበረ። ዶጅ እየተባለ የሚጠራ የአሜሪካ የብክነት ቅነሳ መስሪያ ቤት ትራምፕ ስልጣን ላይ ከወጣ ጀምሮ ሲያገለግል ቆይቷል። ማስክ በማህበራዊ ሚዲያ ኤክስ በኩል በለቀቀው መግለጫ ፕሬዝዳንት ዶናልድ ትራምፕን አጥብቆ እንደሚያመሰግን ገልጸዋል። ቢቢሲ እንደተረዳው ዋይት ሐውስ ከባለፈው ሮብ ጀምሮ የለም ማስክ የመንግስት ልዩ መልክተኛ የተሰየመው መለያ እንዲነሳ አድርጓል። የዓለማችን ቱጃሩ ሰው ዶጅን እየመራ እንደማይቆይና ኃላፊነቱ ጊዜያዊ እንደሆነ ሲያስተዋውቅ ቆይተዋል። ፕሬዝዳንት ትራምፕ ብክነትን እንዲቀንስ እድሉን ስለሰጡኝ አመሰግናለው ነገር ግን ዶጅ ጠንክሮ ይቀጥላል ብሏል።